በዚህ ፕሮግራማችን አቶ ጌታቸው ረዳ በሌሊት ወደ አዲስ አበባ ለምንስ መጡ? ኮብልለው ነው የመጡት ወይስ አዲስ ሴራ ከዶክተር አብይ ጋር ለማሴር ነው የሚለውን በሰፊው እናየዋለን። አቶ ጌታቸው ረዳ ከፌዴራል መንግስት ጋር መክረው ሊመለሱ ነው የሚለውን እናያለን። ሲመለሱስ አገርኩ ባሏቸው የጦር ጀኔራሎች በኩል ምን ይገጥማቸዋል የሚለውንም እንደሚከተለው እናቀርበዋለን። አብራችሁን ቆዩ። ሳብስክራይብ ማድረግ አይዘንጋ። የትግራይ ክልል የኢህአደግን መውደቅ ተከትሎ ብልጽግና ከተተካ ወዲህ ብዙ ፈተናዎች ሰዎችን እያሳለፈች ያለች ክልል ስትሆን በሀገር ደረጃ ከፍተኛ ሀብትና ንብረት የፈሰሰበት ሰብዓዊና ቁሳዊ ውድመት ያስከተለና በሀገር ደረጃ በክፍለ ዘመኑ ከተደረጉ ጦርነቶች አንዱ በህዋት ኃይሎችና እና በብልጽግና መንግስት በኩል የተደረገ ጦርነት ነው። ታዲያ በጊዜያዊ መስተዳደሩና በህዋት መካከል የፕሪቶሪያውን ስምምነት ተከትለው በመጀመሪያው ወቅት ፌሽታ ቢኖርም ወደ ኋላ ግን ከሁለት ጎራ እንዲሰለፉ አድርጓቸዋል። የህዋት ከሁለት መከፋፈል ምቾት ያልሰጠው የትግራይ ልሂቃን የትግራይ ሲቪክ ማህበራትና የሃይማኖት አባቶች እንዲሁም የሀገር ሽማግሌዎች፣ ዲያስፖራዎች ወደ አንድ የሚመጡበትን መንገድ ሀገር ውስጥ እስከ ሀገር ውጭ መከረ። ምክሩም ግን ፍሬ አላፈራም። ለዓመታት አንዳቸው ሌላኛቸውን እየከሰሱ ዘለቁ። በመጨረሻም ግን ጊዜያዊ አስተዳደሩ የጻፈው የእግድ ደብዳቤ የትግራይን የፖለቲካ ምህዳር በአንዴ ምስሉን ቀየረው። በአንድ ቀን ከድጋፍ እስከ ትችት በርካታ መግለጫዎች ወጡ። ጊዜያዊ አስተዳደሩ ሲያስተዳድራቸው በነበሩት ውስን የትግራይ ከተሞች ጭንቀቱ በረታ። በህዋትና በትግራይ ኃይሎችም ጊዜያዊ መንግስቶች እየፈረሱ በራሳቸው ኃይል ተተቁ። በመቀሌም ህዋት የራሱን ኬላ ሲዘረጋ ቀጣይ ወደ ኔኔው ያለው ደግሞ የጊዜያዊ መስተዳድሩ ፕሬዚዳንትና ይኔ የሚላቸው ሰዎች ናቸው። ታዲያ እኒ ሰዎች ወደ አዲስ አበባ ለመምጣት ዝግጅታቸውንም አጧጧፉት። የህዋት ኃይሎች ለኤርትራ ቅርብ የሆነችውና በኢትዮ ኤርትራ ጦርነት ወቅት በትግራይ ክልል ስትራቴጂያዊ ቦታ ከሆኑት አንዷ አዲግራት ስትሆን በአሁኑ የጦርነት ዝግጅትና የፖለቲ ፖለቲካ ወከባ ደግሞ የትግራይ ኃይሎችና የህወሓት አመራሮች አዲግራት ከተማን ተመራጭ ያደረጓት ሲሆን ከተማይቱን ቀድመው ለመቆጣጠርም ተገደዋል። ትግራይ ሰራዊት የጀነራሎችን መታገድ ተከትሎ ማታውን በመቀሌ ከተማ ብዙ ሰራዊትና መትረጊስ የጫኑ ፓትሮሎችን ወደ ከተማው ያስገቡ ሲሆን ትላንት አመሻቹን ጀምሮ ደግሞ በመቀሌ ከተማ እንቅስቃሴ ሲያደርጉ በወረዳና በክፍለ ከተማ የነበሩ የጊዜያዊ አስተዳደር አመራር ሆነው ሲሰሩ የነበሩ ለአቶ ጌታቸው ረዳ ቀኝ ናቸው ብለው ያሳዋቸውንም የቁም እስረኛ አድርገዋቸዋል። ዋናው ቁም ነገሩ እዚህ ላይ ነው። አቶ ጌታቸው ረዳ ወደ አዲስ አበባ በሌሊት የመጡት ኮብልለው ነው ወይስ ከፌዴራል መንግስት ጋር መክረው ሊመለሱ ነው የሚለውን እናያለን። ሲመለሱስ አገርኩ ባሏቸው የጦር ጄኔራሎች በኩል ምን ይገጥማቸዋል የሚለውንም እንደሚከተለው እናቅርበዋለን። ጊዜያዊ መስተዳድሩ እንደ ህዋት አመራሮች የሚያዘው ጦር አሊያም እድቦ የሚያሰራው የጸጥታ አካላት የለውም። ታዲያ ጊዜው አስተዳደሩ እንደ ብልጽግናው መንግስትም ቢሆን የራሱ የጦር መከላከያ ሰራዊትና አየር ወለድም የለውም። አቶ ጌታቸው ረዳ ያለው በፌዴራል መንግስት የተመደቡለት በጣት የሚቆጠሩ ሪፐብሊካን ጋርዶች ብቻ ናቸው። አቶ ጌታቸው ረዳ በጦር አመራሮች የጀመሩትን እገዳ መጨረሻም የራሳቸውን የጊዜያዊ አስተዳደሩን የጸጥታ ቢሮ ኃላፊንም አግደው ወደ አዲስ አበባ መጥተዋል። ታዲያ አቶ ጌታቸው ረዳ ወደ አዲስ አበባ እንዲመጡ ከዳረጉት ምክንያቶች ውስጥ አንዱ ለህይወቱም በመስጋት ብቻ ሳይሆን በቀጣይ እንዴት ስልጣነ መንበሩን ለማስቀጠል ከዶክተር አብይ ጋር ለመምከር እንደሆነም የዚህ ዜና ምንጮቻችን ጠቁመውናል። ይህ በእንዲህ እንዳለ ጊዜያዊ መንግስቱ ጀነራሎችንና የክልሉን የጸጥታ ኃላፊ ለማገድ የሚያስችል የሚጽፍበት ኮምፒውተር የሚፈርምበት እጅ ቢኖረውም እግዱን የሚያስፈጽምለት አካላት ግን አላገኘም። ለዛም ነው ይህንን እግድ ለማስፈጽምና የፕሪቶሪያውን ስምምነት ዳር ለማድረስ በሚል የሽፋን ቃል ወደ አዲስ አበባ ከፌዴራል መንግስት ጋር ለመምከር የመጣው የብልጽግናው መንግስት ዛሬ ከጧት ጀምሮ እየመከረ ነው። ምክሩን ያደረገውም ከአቶ ጌታቸው ረዳ ጋር ነው። በምክክራቸውም የፕሬቶሪያውን ስምምነት ፈረሰ የሚለው እና የዓለም መንግስታት ስሙልኝ የሚለው አንዱ አጀንዳቸው ሲሆን በአቶ ጌታቸው ረዳና ወደ አዲስ አበባ በመጡት አካላት የትናንትናው ጁንታ የተባለው የህወሓት አመራርና በትግራይ ጀነራሎች ስብስብ የሚመራው ሰራዊት ከአገዛዙ የእግረኛ መከላከያ ሰራዊት በተሻለ ቁመና ላይ የሚገኘውን የቲዲኤፍን ኃይልም በምን መልኩ እናዳክም በማለት እየተመከረ ሲሆን በብልጽግና መንግስት በኩል እርስ በርስ ልዩነት በመፍጠር የሰራው የሴራ ፖለቲካ ፍሬ ስላፈራለት የቀጣዩ እርምጃው አቶ ጌታቸው ረዳን ከነ ግብረ አበሮቹ ፊታውራሪ አድርጎ በክልሉ የአየርና የድሮን ድብደባ ለማድረግ እንዲሁም ወደ ትግራይ ድንበር የእግረኛ ሰራዊትን በማስጠጋት ስራ ለመስራት ዝግጅት እየተደረገ መሆኑንም የመረጃ ምንጫችን አሳውቆናል። በአዲስ አበባ በአገዛዙና በጊዜያዊ መስተዳድሩ ሰዎች በኩል እየተደረገ ያለው ውይይት በአራት ኪሎ መንግስት በኩል ዝምታን የሚሰብር ሊሆን ይችላል እየተባለ ነው። ታዲያ ከዚህ ውይይት በኋላ አቶ ጌታቸው ረዳ በሌሊት ጥለው ወደ መጡበት ቢሯቸው መቀሌ ይመለሳሉ አይመለሱም? ይህንን የሰማው የትግራይ ኃይልስ ምን አይነት ቅድመ ዝግጅት እያደረገ ይሆናል የሚለውንም በዝርዝር እንደሚመለከተው ይቀርባል። እስካሁን ባለው መረጃ መሰረት አቶ ጌታቸው ረዳ ወደ ተቋማቸው እንደሚመለሱ መረጃ ምንጮቻችን ያረጋገጡልን ሲሆን በሕውኃት ኃይሎች በኩልም እንደሚመለሱ እየተጠበቀ ይገኛል። ለምን መመለሱን ይጠብቁታል ለሚለው ደግሞ አሁን ከአገዛዙ አፈናና ጭቆና ለመውጣት ጊዜያዊ አስተዳደሩና ሕውኃት አንድነታችን ለማስጠበቅ የመጨረሻ ያለውን ውይይት ለማድረግም ቅድመ ዝግጅት አድርገዋል። ታዲያ በዚህ ውይይታቸው አብረን እንስራ፣ የትግራይን ሉዓላዊ አንድነትን እናስጠብቅ የሚል ይሆናል። ይህ በእንዲህ እንዳለ አገዛዙ ወደ ትግራይ ለሚያደርገው የጦር ዝግጅት የተለያዩ ሀገራዊ ጭንቀቶችም ገጥመውታል። በነዚህ ጭንቀት የተነሳም ውዝግብ የፈጠረበት ሲሆን ለዛም ነው በትግራይ ክልል ዛሬ ዛሬ ሶስተኛ ቀኑን ለያዘው ውዝግብ እንደ ፌዴራል መንግስት አስተያየት መስጠት ያልቻለው አገዛዙ ጭንቀት ከሆኑ ውስጥ ደግሞ አንዱ የፋኖ ኃይሎች ሲሆኑ ከፋኖ ኃይሎች ጋር እየተደረገ ያለው የጦርነት አውድ የሚፈለገው ልክ መስመር አለመያዙ ሌላ ጭንቀት ነው። በአፋር ክልል በኩል ደግሞ ከቀናት በፊት ጦሩን ያስጠጋው የኤርትራ መንግስትም ሌላ ለብልጽግናው መንግስት ሁለተኛ ስጋት ነው። በሶስተኛ ደረጃ ከሰሞኑ ለሞቃዲሾው ፕሬዚዳንት ውለታ የዋለ መስሎት በሶማሊያ አልሸባብ ላይ ያደረገው የ የአየር ድብደባም በኢትዮ ሶማሊያ ክልል በኩል አልሸባብ መጣል መጣም የሚለውም ሌላ ስጋት ሆኗል። ምን የበቻ በሆመራና በመተማ በኩል ደግሞ የትግራይ ሰራዊት ሌላ የወገብ ቅማል ሆኖበታል። በእነዚህ ሁሉ ችግሮች ውስጥ ሆኖ የተሻለ አቅም ያለው እግረኛ ሰራዊት ሳይኖረው በየቀኑ የሚከዳውና የሚሾልከው ሰራዊት በበዛበት፣ እንዲሁም የጦር መካነኖች ድክመት ተጨምሮ አገዛዙ ከነዚህ በላይ አቅሜና ብርታቴ ናቸው የሚላቸው ከዚህ በፊት የገዛቸው ድሮኖችንና አሁን ደግሞ ራሴ የገጠምኳቸው ነው የሚላቸው ድሮኖች ከዚህ ጉድ ያወጡብኛል ብሎም ተስፋ ጥሎባቸዋል። ታዲያ መረጃ አያያዝና አጠቃቀም፣ በወታደራዊ ግንባታ፣ በጦር አመራር ትእዛዝ ሰጭነት የማይታሙት በአንድ ወቅት የአገሪቱ የጦር ጀኔራል፣ አሁን ደግሞ የትግራይ ታጣቂ ጀኔራሎች አገዛዙ ከጊዜያዊ መስተዳድሩ ጋር ያሴሩትን ሴራ መነሻ አድርገው ከትላንት አመሻሽ ጀምሮ የክልሉን ስትራቴጂያዊ ቦታ የሚባሉትን በመቆጣጠር እንዲሁም ተስተካከለ የኃይል ምደባ የሰሩ ሲሆን የቅዳቸው አንድ አካል የሆነ ነው። የወልቃይት መሬትም በስጋት የተቀመጠው አንዱ የጦር ሜዳ ሲሆን ሽሬን መነሻ በማድረግ የተሻለ የጦር አሰፋፈር በወልቃይት ላለው ለነ አሸተ ደምለው እና ለነ ኮሎኔል ደመቀ በቅርቡ ለብልጽግና የቀኝቹ ነው ለሚያገለግሉ ትይዩ ሊሆን የሚችል እንዲሁም የወልቃይትን እጣ ፈንታ ሊወስን የሚችል የጦር ኃይል ያመዳደብ ስራም ሰርተዋል። በነ ኮሎኔል ደመቀ ዘውዱ በኩል ደግሞ በሰቲት ሁመራ ዞን ዓመታት በፊት ጀምሮ በመመልመል በማሰልጠን በአገዛዙ ጄኔራሎች መራቂ ነት በጊዜው ሲመረቅና ሲሰለጥን የነበረው የተከዜ ዘብ የሚል ስያሜ የተሰጠው ወጣት ኃይልም የዚህ መስመር የጦርነት እራት ነው። ሌላው ከትግራይ ኃይሎች በኩል በሁሉም የትግራይ ቦርደሮች ዝግጅትና የተሻለ አሰላለፍ እየሰሩ ሲሆን ጀነራሎቹ አገዛዙ ጦርጦንቶት አሊያም ጊዜ አስተዳደሩ ልመናና ተማጽኖ ውለታ ሊከፍል ጦርነት ካልጀመረ በስተቀር ጦርነት የመጀመር ፍላጎት ግን የላቸውም። ከጦርነት በፊት መቅደም ያለበት ተብሎ የተመከረው በሕውኃት ማዕከላዊ ኮሚቴ በኩል በዓለም አቀፍ ማህበረሰብ እና በአፍሪካ ህብረት በኩል የተሻለ የዲፕሎማት ስራ መስራት የፕሪቶሪያው ስምምነት መፍረሱን ማመላከት እንዲሁም በክልሉ ከተጀመረው አዲስ እንቅስቃሴ ጋር በተያያዘ በህዝቡ በኩል ያሉ የሀሳብ ልዩነቶችን ወደ አንድ መምጣት ተቀዳሚ ተግባር አድርገውታል። የተፈጠረውን ችግር ቀድሞ የዓለም ማህበረሰብ ይስማው። ስምምነቱ በህወሓት በኩል እየተጣሰ ነው ያለው ደግሞ ትላንት ህወሓትን ወክሎ ሲደራደር የነበረው አቶ ጌታቸው ረዳ ነው። ለአገዛዙ ምቹ ሁኔታ ሁኔታን እየፈጠረ መግለጫ ደግሞ አሁን ከረፋፈደ በጊዜው አስተዳደሩ በኩል መግለጫ መውጣቱ ይታወቃል። ከዚህ መግለጫ ጋር ተያይዞም በቀጣይ የሚታገደው አምስተኛው ጀኔራል ማን ይሆናል የሚለውንም እንነግራቸዋለን። ጊዜያዊ አስተዳደሩ የፌዴራል መንግስት ዝም ሊል አይገባም በማለት ለአገዛዙ የጦርነት ግብዣን አቅርቦለታል። ጊዜያዊ አስተዳደሩ ዛሬ ረፋድ ባወጣው መግለጫ በአንድ ጠባብ የስልጣን ጥም ያለበት ቡድን በደቡብና ምስራቅ እዝ ወታደራዊ አመራሮች መፈንቅለ መንግስት እንቅስቃሴ እንቅስቃሴ ሲያደርጉም ቆይተዋል ያለ ሲሆን እንቅስቃሴው አደገኛ ነው ያልነ ሲሆን ይህንን አደገኛ እንቅስቃሴ እንዲያስቆሙ በተደጋጋሚ በቅጅ የሚጻፍላቸው ለአጠቃላይ ጦር አዛዥ ጀነራል ታደሰ ወረደ ትዕዛዝ ቢሰጥም ጥፋቱና ድርጊቱን ማስቆም አልቻሉም በማለት ጀነራሉን የተቸ መግለጫም ረፋድ ላይ ጊዜያዊ አስተዳደሩ አውጥቷል። የአጠቃላይ ጦር አዛዥ ጀነራሉ ታደሰ ወረደ የትግራይን ህዝብ ወደ ዳግም ጦርነት እያስገቡት ነው በማለት ጀነራሉ የኋላ ቀሩም ቡድንና ፍላጎት ለማሟላት የሚ ሰሩ ናቸውም ብሏቸዋል። የዛሬው የጊዜያዊ አስተዳደሩ መግለጫ አቶ ጌታቸው ረዳ የጊዜያዊ መስተዳደሩን የጸጥታ ቢሮ ኃላፊ ጀኔራል ፍስሐ ኪዳኑን ማንጁስን ያገዱተኝ መግለጫ ካወጡባቸው በኋላ ሲሆን በቀጣይ የሚታገዱት ጀነራሎች ደግሞ የአጠቃላይ ጦር አዛዦች ጀነራል ታደሰ ወረደ ይሆናል ተብሎም ይጠበቃል። ይህ ኢትዮ ማለዳ ነው። አብራችሁን ስለቆያችሁ እናመሰግናለን። እኒህና መሰብን ዜናዎች እንዲደርሰው ሳብስክራይብ ማድረገውን አይዘንጉ።